ሰላም ሰላም እንዴት ናችሁ ወዳጆቼ? ዛሬ የምንመለከተው ኪ ፍሬም የሚባል ፊቸር በአዶቤ ፕሪሚየር ፕሮ ላይ እንዴት እንጠቀመዋለን የሚለውን በተወሰነ መንገድ ለማመልከት ይሆናል። አንድ ቪዲዮ ኤዲተር የተለያዩ እንቅስቃሴዎችን፣ አኒሜሽኖችን በራሱ መንገድ ለመቆጣጠር እና የፈለገውን አይነት እንቅስቃሴ እንዲኖረው ለማስቻል የሚረዳ ከዚህ ጋር እንደምትመለከቱት ይሄ ብዙ ትራኮች አሉ፣ ታይም ላይንናችን ላይ። እነዚህ ትራኮች እያንዳንዳቸው ከአንዱ ወደ ሌላው ሲሸጋገሩ የምናገኘው ሰደን የሆነ እንቅስቃሴ ነው የሚሆነው ማለት ነው። ይህንን ድንገተኛ እንቅስቃሴ እኛ የተለያዩ ኢፌክቶችን በመጨመር ወደፈለግነው አይነት አቅጣጫ እንዲሄድልን እንመለከታለን። ፍሬም ምንድን ነው? አገልግሎቱ እንዴት ነው የሚሰራው? የሚለውን እንደምትመለከቱት ብዙ ትራኮች እናገኛለን። ለምሳሌ እኔ አንድ ትራክ ሴሌክት አድርጋለሁ። ይህን እዚጋ ማርክ የተደረገው ትራክ የተመረጠው ነው ማለት ነው። ስለዚህ ይህን ትራክ ኢፌክት ኮንትሮል ላይ ይገባለው ንዜን የተለያዩ ኤፌክቶችን መጀመሪያ ለምፈልገው ቪዲዮ እሰጣለሁ ማለት ነው። ቪዲዮ ኤፌክት ከዚህ ጋር መጣለው። ለምሳሌ እነዚህ ኤፌክቶች አጀስት ለማድረግ የተለያዩ ኤፌክቶች አሉ። እዚጋ በጣም ብዙ ናቸው። ሶ ከዛ ውስጥ አንዱ እኔ ጓሻን ብለር እዚጋ ጋር ልጠቀምላችሁ። ጎዋሻን ብለር እዚጋ ጋ ወስጅ ድራጋርጌ ቪዲዮ ላይ ክሊክ አድርጋለሁ ማለት ነው። እዚጋ ስትመለከቱት ይሄ ጓሽያን ብለር እዚጋ ይቀመጥልኛል ማለት ነው። ሶ ጓሻን ብለርን የሚቆጣጠሩ የት ጋ ነው? እዚጋ ነው ማለት ነው። ሶርስ ፓኔል ላይ ኤፌ ኮንትሮልን ሴሌክት እናደርጋለን። ጓሻምብለር ውስጥ የምንጠቀማቸው የተለያዩ ሴቲንጎች እዚህ ጋር አሉ ማለት ነው። ከእያንዳንዱ ቱልስ ላይ እንመለከታታለን። ቶግል አኒሜሽን ትባላለች። ቶግል አኒሜሽን የምትባሏ ኬ ፍሬም ለማስጀመር የምንጠቀምባት ሰው ይችን ክሊክ ስናደረግ ወይም ስንመርጠው ኬፍሬም እንዳለው አንደርስታንድ እናደርጋለን ማለት ነው። ስለዚህ የተጠቀምኩትኝ እኔ የሰጠሁት የብለር ታይፕ ጋሽያን ብለር ነው። የታይሚንግን ከዚህ ከዚ ያለው ነው ማለት ነው። ይሄ ትራክ ያለው የዱሬሽን መጠን እዚ ጋር ዲስፕላይ ይደረግልኛል ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻው እንቅስቃሴውን በሁለቱ መንገድ ማየት እንችላለን ማለት ነው። ከመጀመሪያ እስከ መጨረሻ ማለት የአንድ ትራክ ጠቅላላ የቆይታ ጊዜውን እዚ ጋር ማወቅ እንችላለን ማለት ነው። ቶግል አኒሜሽኗን ሴሌክት በምናደርግበት ጊዜ ከዚህ ጋር አንድ ምልክት እናገኛለን፣ ወይም ደግሞ እዚህ ጋር እንደተመረጠ ሰማያዊ በሆነ ቀለም ማርክ ይደረግልናል ማለት ነው። ሶ ይሄ ይሄ ማለት ምንድን ነው ያለው የብለር መጠን ወይም እየጠፋ የሚሄድበት መጠን ከዜሮ እኛ ልንጨምሮ ይገባል ማለት ነው። ለምሳሌ እዚህ ጋር 216 አደረጉት እኛ አይደለ ለምሳሌ በዚህ መንገድ እኔ ሰባ ልስጠው እስኪ ሰባ ሰጠሁትኝ። አሁን ከዜሮ ወደ ሰባ ሳሳድገው ይህችኛዋ ፖይንት ወይም ደግሞ ቶግል አኒሜሽን ክሊክ ሳድርጌ እየተጠቀምኩባት ከትራኩ መጀመሪያ ጋር ነው አይደለም። ሶ ይህች ታይሚንግ ኢንዲኬቶሯን እዚህ ጋር እወስዳለሁ ማለት ነው። እዚህ ጋር ስወስደው ለምሳሌ የዚህኛው ትራክ የቆይታ ጊዜ ሁለት ሰከንድ ሊሆን ይችላል። ስለዚህ ከሁለት ሰከንድ ትንሽ ማይክሮ ሰከንዶችን አትርፌ ይህን ታይም ባር እዚ ጋ ካቆየት በኋላ ከእንደገና ክሊክ አድርጋለሁ ማለት ነው። ሶ ክሊክ ካደረኩ በኋላ ሰባ የነበረውን ወደ ዜሮ አመጠዋለሁ ማለት ነው። እዚ ጋ ስንሄድ ስንት ነው የነበረው? ሰባ ስለዚህ ያ ማለት ምንድን ነው? በዚህች ሁለት ሰከንድ ውስጥ የብለር መጠኑ ከሰባ ወደ ዜሮ እንዲወርድልኝ ማድረግ እችላለሁ ማለት ነው። ስለዚህ ይሄ እንዲጫወትልኝ ሲሄደው ምንድን ነው? ስለዚህ እነዚህ ኬፍር የሚባሉት እነዚህ ናቸው ማለት ነው። ስለዚህ እነዚህ ነጥቦችን ከፈለግን ማንቀሳቀስ እንችላለን፣ ከፈለግን ፊትና ኋላ ማድረግ እንችላለን። ለምሳሌ ምክንያቱ የዚህ ቫሉ አለ። እዚህ ጋም ክሊክ ስናደርግ የምናገኛቸው ቫሊዎች አሉ። ለምሳሌ ይህንን ወደ ኋላ ልውሰደው። ኋላ የነበረው በፊት ሲመጣ ብለር የሆነ ይሄዳል ማለት ነው፣ እንዳያችሁት። ስለዚህ መጀመሪያ ላይ የሰራሁትኝን በምገለበጥበት ጊዜ ወይም እነዚህን ኬ ፍሬሞችን ፊትና ኋላ በማድረግበት ጊዜ ያ ነገር ይሆናል ማለት ነው። ከእንደገና የብለር ዳይሜንሽኑ ቨርቲካል ማድረግ እንችላለን፣ ሆሪዞንታል ማድረግ እንችላለን፣ እንደገና ማጫወት እንችላለን። ቨርቲካል ሆኗል ማለት ነው። አሁንም ከእንደገና ሌላ ትራክ ሂደን ሌላ ኤፌክት አድ እናደርጋለን። ለምሳሌ ዲስቶርሽን ሊሆን ይችላል። ስለዚህ ዲስቶርሽን የሚረር ዲስቶርሽን እዚ ጋር አድ ላደርግ ሚረር ዲስቶርሽን ከዚ ጋ ወደዚኛው ትራክ አድ አድርጋለሁ ማለት ነው። ከዚ ጋ እንደምታየት ነው የወሰድኩት። ምንድነው ሚረር ዲስቶርሽን ነው። ይህን ሚረር ዲስቶርሽን ሶርስ ፓኔል ላይ ገብቼ አገኘዋለሁ ማለት ነው። እዚ ጋ እንደምትመለከቱት ሚረርን አገኛለሁ። አሁን ይሄ ዲፋልት ሴቲንግ ነው፣ ዲፋልት ቫሊዩ ነው። ስለዚህ ምንም የተጨመረ የተቀነሰ ነገር አናገኝም ማለት ነው። ችን አድርጋለሁ ሰው አድ ካደረግኩ በኋላ አንደኛው የሪፍሌክሽኑን መጠን ይህንን እኔ ይሰጣለሁ ማለት ነው። ቫሊዩን እኔ በምፈልገው መንገድ ላደርገው ይችላለሁ። ይህንን አምስት መቶ አድርጋለሁ። ከእንደገና ይሄንን ላሳድገውም ላሳንሰም ይችላለሁ ማለት ነው። እዚህ ጋር ካደረኩ በኋላ እዚህ ጋር ደግሞ መጥቼ ይሄንን ወደ ነበረበት እመልሰዋለሁ ማለት ነው። ስለዚህ ኦሪጂናሉ ይሄ ነው። ኦሪጂናሉ ከሰጠሁት ቫሊ ወደ ኦሪጂናሉ እንዲመልስልኝ ይችኛውን በተን እነካለሁ ማለት ነው። የምንጠቀመው የኢፌክት መጠን ወደ ነበረበት ወይም የራሱ የሶፍትዌሩን ቫሊው እንዲይዝልኝ በዚህ መንገድ አደርጋለሁ ማለት ነው። የሰጠሁት አማውንት አለ እዚህ ጋር ሪፍሌክትድ ሴንተሩ 515 አምስት መቶ የነበረው እዚህ ጋር ሲሄድ ስምንት መቶ መድረስ መቻል አለበት ማለት ነው። ስለዚህ አንድ ጊዜ ያጫውተን እንመልከተው በዚህ መንገድ ከዛ አንግሉን ደግሞ ከእንደገና አብሮ እንዲሄድልን ከፈለግን የሪፍሌክሽን አንግሉን እዚህ ጋር ዜሮ የነበረውን ትንሽ ስላይት ስላይትሊ ሙቭ እንዲያደረግልን ከፈለግን አንግሉ መብዛት የለበትም። ትንሽ አንግል እንሰጠዋለን ማለት ነው ሀያ ሁለት አንግል ከሰጠውት ከዛ እዚህ ጋር ሲደርስ ምን መሆን መቻል አለበት? ወደ ነበረው መመለስ መቻል፣ ኖርማል የመጀመሪያውን ሴቲንግ መያዝ ይኖርበታል ማለት ነው። የሪፍሌክሽን ሴንተሩ እና አንግሉ እኩል ዲስፕላይ ይደረጉልናል ማለት ነው። ምክንያቱም በዚህ በነዚህ ኬይ ፍሬሞች ስለወሰን ናቸው። ስለዚህ እንደምትመለከቱት እዚ አንግሉም ሆነ ያለው የሪፍሌክሽን መጠኑ እኩል ነው የሚሄድልን ማለት ነው። እነዚህን ከፈለግን ማቀራረብ እንችላለን። በዚህ አይነት መንገድ ኮንትሮል ማድረግ እንችላለን። በቃ ነጥቦችን የፈለግነው አይነት አካሄድ መጠቀም እንችላለን ማለት ነው። እንዲዘገይ፣ እንዲፈጥን ወደፊት እንዲመጣው። ይሄ አንግሉ ብቀያይረው ምን ይፈጠራል? እስኪ አንግሉም ከታች ከላይ ወደ ታች የነበረው የአንግሉ እንቅስቃሴ ተገልብጦ ከስር ወደ ላይ ሮቴት ያደርጋል ማለት ነው። ስለዚህ እሱን ለማወቅ እዚ ጋ እንዲጫወት ልናደርገዋለን ማለት ነው። ስለዚህ በዚህ አይነት መንገድ የምንቆጣጠርበት ኬፍሬም ነው ማለት ነው። ስለዚህ እያንዳንዱን ከዚ ጋ የምትመለከቱትን የኢፌክት መጠኖችን እኛ በፈለግነው መጠን ኮንትሮል ለማድረግ የሚጠቅመን እጅግ ወሳኝ የሆኑ ኤለመንቶች ናቸው። እነዚህ ኬ ፍሬሞች ማለት ነው። የማንፈልገው ከሆነ ማጥፋት እንችላለን። ሁሉንም ከእንደገና መርጠን እንደዚህ ማርክ አድርገን ድሌት በተን መጫን እንችላለን፣ ወይም ደግሞ ራይት ክሊክ አድርገን ክሊር ማድረግ እንችላለን ማለት ነው። የማንፈልገው ከሆነ በዚህ አይነት መንገድ ያለንን ኢፌክት ማስወገድ የምንችልበትን ሜካኒዝም መፍጠር እንችላለን ማለት ነው። የቪዲዮ ኢፌክታችንን ቀጥታ ድራግ የምናደርገው ወደ ትራኩ ነው ማለት ነው። ስለዚህ ትራክ ነው። ከዚህ ጋር የወሰድኩት ኢፌክት ሆሪዞንታል ፍሊፕ ነው። እዚህ ጋር መጠን እናገኘዋለን። ሆሪዞንታል ፍሊፕ እዚህ ጋር አለ። እዚህ ጋር ማግኘት እንችላለን። ሶ ፖስተራይዝ ኢፌክትን ደግሞ አንድ ላይ እዚ ጋር ድራግ አርገን እንወስዳለን። የፖስተር መጠኑን ፖስተራይዝ ማለት ሮ ፋይላችን ውስጥ ሪከርድ ከተደረጉ ቀለሞች የተወሰኑትን ብቻ ዲስፕላይ እንዲያደርግልን ወይም የተለየ የግራፊክ ሉክ እንዲኖረው አድርገን የምንጠቀምበት አንድ ራሱን የቻለ ኢፌክት ነው ማለት ነው። እንደምትመለከቱት ከዚህ ጋር የምናገኘው ኢሜጅ ያለው የቀለም ብዛት በጣም ውስን ነው። ስለዚህ አጠቃላይ ሰባት አይነት የተሆኑ አይነቶች አሉ። ይሄ ዲፋልት የራሱ ቀለም ነው። ኬፍሬሙን እዚ ጋር ካረኩ የዚህ መጠን እየጨመረ ሲሄድ ኦሪጂናል ይሆናል ማለት ነው። እየቀነሰ ሲሄድ ደግሞ በዚህ መንገድ ይሆናል ማለት ነው። ሶስት ሰባት የነበረውን ወደ አራት ወደ ሶስት ልቀይረው እዚህ ጋር እንደገና ፕላይ ስንለው በዚህ መንገድ ቀለሙ ይቀንሳል ማለት ነው። እነዚህ ኬ ፍሬሞቻችንን ከመጀመሪያ እስከ መጨረሻ መጨረሻ ስናደረገው የሎጡ መጠን፣ የሎጡ ፍጥነት በጣም ስሎው እየሆነ ይሄዳል ማለት ነው። ቀስ ብሎ ነው የሚሄደው እንደምትመለከቱት እነዚህ ነጥቦች በጣም በተጠጋጉ ጊዜ ምንድን ነው የሰጠነው የሌቭል መጠኑ በእነዚህ ዱሬሽን ወይም በዚህኛው መካከል ማለቅ ስላለበት ፍጥነቱ በጣም ከባድ ነው የሚሆነው። አይታችኋል። በጣም ይፈጥናል ማለት ነው። ሰው ከዚችኛዋ ነጥብ እስከዚህ ነጥብ ሲሄድ በጣም በፍጥነት ነው የሚሆኑ እንቅስቃሴው ማለት ነው። ትንሽ ብሌንድ ለማድረግ በጣም የተዋሃደ አይነት እንቅስቃሴ እንዲኖረው ሰፋ ባለመንገድ ይህንን ኢፌክት ብንጠቀም ሞር ለአይናችን የተሻለ እይታን ይፈጥርልናል ማለት ነው። ኬፍሬም በተወሰነ መንገድ ይህን ካወቅን ሌሎችን በተመሳሳይ የራሳችሁን ስራም የሰጣችሁትን የቪዲዮ ኤፌክት እናንተ በፈለጋችሁበት መንገድ። ስለዚህ ኬፍሬም ማለት ከዚህ ጋር ይሄ ማለት የአንድ ትራክ ዱሬሽን ማለት ነው። እዚህ ጋር ያለው ዱሬሽን ማለት ነው። እዚህ ጋር ይችኛዋን ታይም ኢንዲኬተሯን ሳመጣ ከዚህ እስከዚህ ማለት እስከ መጨረሻው ማለት ነው። ስለዚህ ዲስፕሌይ የሚደረግልን እዚህ ጋር ነው። ይህንን ማስፋት ይችላለው፣ እንደምትመለከቱት ሶ እዚ ጋ መጨረሻው ማለት የትራኩ መጨረሻ ማለት ነው። እዚ ጋ ምስል መጣ። ይህ ማለት የትራኩ መጨረሻ ማለት ነው። ይህም በተመሳሳይ ሶ እዚ ጋ የተደረደሩ የትራክ ዱሬሽኖች በጣም የተለያዩ ቢሆን እንኳን እዚህ ጋ ግን በኩል ደረጃ ነው ዲስፕሌይ አድርጎ የሚያስቀምጥልን ማለት ነው። ምንም የሚያወዛግብ ነገር የለውም ማለት ነው። እያንዳንዱን ትራክ በዚህ አይነት መንገድ እንቆጣጠረዋለን ማለት ነው። ስለዚህ ኬ ፍሬም በጣም ወሳኝ ነገር ነው። እዚህ ቦታ ላይ ብቻ ነው የሚሰራው ማለት ነው። የተለያዩ ቫሊዎችን መጨመር መቀነስ የምንችልበት በጣም ጥሩ የሆነ ኢለመንት ነው ማለት ነው። ኬ ፍሬም እስኪ በቀላሉ እዚ ጋ የሞሽን የቦታ ልዩነትንና የስኬልን አክቲቪቲ ላሳያችሁ። በተወሰነ እዚ ጋ ራዘር ቱር ተጠቅሜ እስኪ ለብዙ ልቆራርጥና ላሳያችሁ። እዚህ ጋር ይህንን ትራክ ትንሽ ሰፋ እንዲል አድርገዋለሁ። ንዜን በጣም ለብዙ እቆራረጠዋለሁ። ለምሳሌ እንደምትመለከቱት ሰው ራንደም ሊነው የቆራረጥኩት። ከዛ ወደ ሞቱ ልመልስ ነው። አሁን ሞሽን ነው አይደል እያንዳንዷ የራሷ ትራክ ትሆናለች ማለት ነው። እዚህ ጋ እሷን ትራክ የነበረው በጣም ለብዙ ኤፌክቶች ቆራርጫዋለሁ ማለት ነው። ሰው ለምሳሌ ይችኛዋን ትራክ እዚ ጋ ፖዚሽን ልሰጠው ነው ማለት ነው። ሰው ፖዚሽኑን ለምሳሌ ከዚጋ ጋ ዲስፕላይ እንዲሆንልኝ ማለት ነው። ከሆነ በኋላ እዚጋ ጋ ይችኛዋን የቶግል አኒሜሽኗን ክሊክ አደርጋለሁ። ስለዚህ አይታይም ነበር ማለት ነው። ከዛ በዚህ ሰከንድ ውስጥ እንዲታይ ያደረጓለ ይህንን ወደዚህ ይመልሳለሁ ማለት ነው። ከአለም መታየት ወደ ምታየት በጣም በፍትነት ይመጣል ማለት ነው። ስለዚህ ኢፌክት ፈጠርኩ ማለት ነው። ከስክሪን አውጥቸው የነበረውን ትራክ ወደ ስክሪን እንዲመለስ በማድረግ የራሴ ኢንፌክት መስራት ይችያሉ ማለት ነው። ስለዚህ ከዚህ ጋር ደግሞ ስንመጣ አሁንም ሌላ ኢፌክት አድ ማድረግ ይችላሉ። ለምሳሌ ይሄ 125 ይሆናል እሺ። ዊዛውት ኬ ፍሬም እዚህ ጋር ስመጣ 125 ሊሆን ይችላል። 125 እሺ። አሁንም አንዳንድ ትራክ እያለፍኩ 125 አንድ ትራክ ላይ በጣም ብዙ ክፍሎችን ከቆራሩት በኋላ አንደኛው ዙም እየሆነ በቃ ራሱ እየተደጋገመ ዲስፕሌ እንዲሆንልኝ የማረግበት ቴክኒክ ነው ማለት ነው። ሰው በእነዚህ በሁለቱ ብቻ ይህን ኢንዲፌክት መፍጠር እንችላለን ማለት ነው። ስለዚህ መጀመሪያ የሰራውት እዚህ ጋር ይሄ ነው። ከዛ በኋላ ግን ስኬል ላይ ገብቼ በቃ ዙም እያደረገ እንዲሄድ ይሆናል ማለት ነው። አንዳንድ እያለፍኩ ማለት ነው እያረኩ እሄዳለሁ። በዚህ መንገድ ሊሆን ይችላል ማለት ነው። ስለዚህ ሚዚክ ቪዲዮ ላይ የተለያዩ ኤሌመንቶች ላይ ስናይ እንደዚህ አይነት እንቅስቃሴዎች በዚህ ነው የሚሰሩት ማለት ነው። ዛሬ ኬፍሬምን በዚህ መንገድ ኤክሰርሳይዝ እናደርጋለን። በሰው በራሳችሁ ውስጥ ሞክሩ። በብዙ መንገድ ስታዩ ስትረዱ ቀላል መሆኑንና የራሳችሁን አይነት ቃና እንድትፈጥሩ እድል የሚሰጣችሁ ወሳኝ የሆነ ቱል ነው። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ ይሆንላችሁ።